ጠቅለል ያሉ የፖፕ ወይም ዶላር የምንሰራበትን ሴቲንጎች እናያለን ማለት ነው። አሁን ቀጥታ ምንድነው የምናደርገው ወደ አፕሊኬሽናችን እንገባለን ማለት። ዶላር ለመስራት ኢትዮጵያ ውስጥ ነን። ገንዘብ ለመስራት በተለይ ዶላር ለመስራት የምንጠቀምበት የፖፕ አፕሊኬሽን የፖፕ ፕላትፎርም ሙሉ ሴቲንጎችን ለማየት ነው የዛሬ ዝግጅታችን። ስለዚህ አሁን ቀጥታ ተከታተሉኝ ወደ ፕላትፎርም በመግባት እያንዳንዱ ወይም ደግሞ ማወቅ ያለብንን ወሳኝ ነጥቦችን አሳያችኋለሁ ማለት ነው። አሁን ወደ ቪዲዮ አሁን እዚህ እንደምትመለከቱት አፕሊኬሽኑን እከፍተዋለሁኝ ፖፕ ብሎ እንደዚህ ይከፍትልኛል ማለት ነው። ስለዚህ እዚህ ጋር ስኪፕል እና እንደዚህ ይከፈትልኛል። አጋጣሚ ሆኖ ይሄ የምትመለከቱት ላይቭ ላይ ያሉ ሰዎች ናቸው ማለት ነው። ከታች ቻርጅ ከምናደረግበት የስልካችን ፓርት እንደምትመለከቱት እዚህ መደዳ ላይ አምስት አይከኖች አሉ ምንላቸው እነዚህ ናቸው። አምስት አይከኖቹ እነዚህ ከታች ከቻርጅ ቦታው ላይ የምናያቸው ናቸው ማለት ነው። በነገራችን ላይ ምክንያቱም ከዚህ ወደ ታች ያሉ ማለት ነው እዚ ጋ እነዚህ ከታች የምታያቸው ከቀኝ ወደ ግራ የተደረደሩት አምስት አይከኖች አሉ። እነዚህን ተከትለን ብዙ ነገራቶችን የምንሰራው እነዚህን አይከኖች ተከትለን በርካታ ተግባራትን እንሰራለን ማለት ነው። ለምሳሌ ከታች በቀኝ በኩል ያለችዋን እንደምታባት የተዘቀዘቀች አምፑል የምትመስለን አንድ ጊዜ ክሊክ ሳደርጋት እንደዚህ ይሄ ሙሉ የእኛን የእኛን ፕሮፋይል የያዘው ገጽ ይመጣልና ማለት የእኛ ፕሮፋይል ማለት ይሄ በቀስት ያመለከትኩበት ቦታ ስምና ፕሮፋይላችን የያዘው ይመጣል። ከዛ በተጨማሪ እንግዲህ እንዳልኳችሁ ሁሉንም የእኛን የምንንቀሳቀስበትን ሜዳ በሙሉ የያዘ እዚህ ጋ ነው የምንንቀሳቀሰው ወይም ደግሞ ስራ የምንሰራው ከዛ አይወጣም በአጠቃላይ ማለት ይቻላል ሙሉ በሙሉ ከነዚህ ከአምስት አይከኖች ቀጥሎ ይሄ የአምፕል ምልክቷን ሲነካ የምናየው ጠቅለል ያለ መረጃ የምናገኝበት ቦታ ነው ማለት ነው። ለምሳሌ እዚህ ጋር ለማመልከት ያክል እዚ ኮይን አለ በክበክብ ማስቀምጣ ላይ ኮይንና ፖይንት አለ። ኮይን ማለት ይሄ ጥሬ ገንዘብ አይነት ነገር ወይም ደግሞ ቀጥተኛ የምንጠቀምበት ለእያንዳንዱ አክቲቪቲ ሌቭል ለማሳደግ ሊሆን ይችላል። እንደገና ደግሞ ወደ ፖይንት ቀይረ ወደ ገንዘብ ለመቀየር የምንጠቀመው ሌብል ለማሳደግ ብያለው፣ ጊፍት ለመስጠት እንዲሁም ደግሞ ጌም ለመጫወት እና ሌሎችም ወደ ዳይመንድ የሚቀየረው ይሄ ኮይን የምንለው ፓርት ነው ማለት ነው። ወይም ደግሞ ኮይን ብለን የምንጠራው የዚህ ፕላትፎርም ምርት ነው ማለት ነው። እነዚህ ሁለቱ እንግዲህ ወሳኝ ሁለቱ ማወቅ ያለብን ከሴቲንግ ውስጥ ማወቅ ያለብን ነገራቶች ናቸው። በመቀጠል እንደዚሁም ከታች እዚ ጋ ሌላ ማወቅ ያለባችሁ ወይም ደግሞ ይሄ እዚ ጋ ይሄ ጥቁሩ ይሄ ጥቁሩ አሁን በቀስት ያመለከትኩት ቪአይፒ የሚለው አፕግሬድ ቱ ቪይፒ ኤንድ ኢንጆይ ኤክስክሉሲቭ በኔፍቲ ስላ ይሄ ምንድ ነው? በነገራችን ላይ ከፊቻ ያሳያቸዋለ። ቪይፒ ቪይፒ ቪይፒ ይሄ አሁን የከፈትኩ ለምሳሌ ኖርማል ቪይፒ ነው የሚባለው። 9500 ኮይን እንደሚገዛ ያሳየናል። እንዳው እንዲሁ ጠቅላላ ያለው እዚጋ 9500 ኮይን ይለናል። ይሄ ሎጎው የእናንተ ፕሮፋይል ጋር ይመጣና ይገጠማል ማለት ነው። ፕሮፋይል ሎጎውን ያስቀምጡላቸው። አንዱም ደግሞ እነዚህ ታች ላይ ያሉት ነገራቶች በየቀኑ ወይም ዴይሊ የምናገኛቸው አገልግሎቶች ናቸው። ለምሳሌ በየቀኑ 3500 ኮይን ሪሲቭ እናደረጋል። መልሶ ይሰጠናል ማለት ነው። እንደውም ላይፍ ሎት ታግ ይላል። ፐር ዴይ ዋን ታይም ነው። እንደገና ፕላትፎርም ስፒከር ፕላትፎርም ፍሎት፣ ታግ፣ ራንኪንግ፣ ፎርዋርድ እነዚህ ነገሮች እናንተ ዝም ብላችሁ ራፍል ዋቸው ማለት፣ ዲቴይል ያን ያክል እንትን ስለማያስፈልግ ብቻ ነው። ዲስቲንግሽድ ሎጎ ቅድም እንዳልኩ፣ ላይቭ ትራንስሌሽን ቋንቋ ይቀይርላችኋል። እዚህ እነዚህን አሁን ያከበብኩባቸው በሙሉ የዚህ አገልግሎት ናቸው ማለት እንደዚህ አንብቡ ስንላችሁ ስለዚህ እነዚህ አሁን እንደው ዲቴይል እንድታዩት ነው። ለሳምፕል ያክል ነው እንጂ ዲቴይሉ አልገባበትም፣ ምክንያቱም ራፍሊ ነው የምታያቸው። ይሄ አሁን በቃ ቪአይፒ የገዛ ሰው ይሄንን መረዳት ይችላል ማለት ነው። ሁለተኛው ለምሳሌ ሌላ ደግሞ ይሄ 95 ሺህ የምንገዛው ነው። ይሄ ደግሞ ሁለተኛው 450 ሺህ ኮይን የምንገዛው ነው። አያችሁት አይደለ የኮይን መጠኑ ዚጋ ይኸው ክብ ያረኩላችሁ፣ ዚጋ አለ። ይሄ ሁለተኛው ወይም ደግሞ ሱፐር ቪአይፒ የሚባለው ነው ማለት ነው። ሁለት ሶስተኛ ደግሞ ዝጋ አንድ ሚሊየን የሚገኝ ዳይመንድ ቪአይፒን አንድ ሚሊየን ኮይን ነው ፐሬመንዝ ይላል ሁሉም ለአንዳንድ ወር ነው እና ፋይናሊ ሶስተኛው ደግሞ ይሄ ኤስ ወይም ደግሞ ኤስ ቪአይፒ 13 ሚሊየን አካባቢ ኮይን ለአንድ አመት ነው። እያንዳንዱ ላይ የሆነ ጭማሪ አድርጎ ይመልሳል። እና እንደዚህ ስታዩ ስንትኑ ራሱ ያው ደስ ይላል፣ አገልግሎቱም እንደዛው ሀሪፍ ነው ማለት ነው። ስለዚህ ይሄ አንድኛው ከሴቲንጎች የምናየው ነው። ይሄን ያየነው እንግዲህ አስቡ፣ ይሄን ያየነው እዚች ውስጥ ነው። በነገራችን ላይ እዚች ጥቁሯ የዚች ጥቁሯ ቪአይፒ የምትለው ውስጥ ነው። በውስጡ ዲቴይል የሆኑ ነገሮችን እንደሚይዝ መረዳት አለብን ማለት ነው። ሌላ ኮይን የሚለውን እንመልከት ኮይን የምትለዋል ለምሳሌ እዚህ ጋር ኮይን የምትለዋን እንደው ከፍተን እናያስኪ ወጭና ገቢ ነገራቶችን ያሳየናል። ኮይን የምትለዋን ክሊክ ሳደርግ እንደምትመለኩት ይወጣና ለምሳሌ እዚ ጋ 52 ሳምቲንግ ይለኛ 52157 ማይነስ ይላል። ይሄ ወደሆነ ቦታ ሂዷል ማለት ኮንቨርትቱ ዳይመንድ ሲላል አያችታለ ወደ ዳይመንድ ተቀይረዋል ለው እሚለን። ምክንያቱም እዚ ጋ ወደ ምን እንደሄደ ይናገራል። እዚ ጋ ደግሞ የኮይኑን መጠን ያሳየናል ማለት ነው። እዚህ ጋር ለምሳሌ ፕላስ የሚለው ደግሞ እዚች ፕላስ ይላል ከታች ወይም ደግሞ ምንም ምንትን የለም ማይነስ የለበትም ከሌላ ወይም ደግሞ ከኮይን ትሬዲንግ መምጣቱን ያሳያል። ስለዚህ እነዚህ ወዴት እንደሄደ ኮይናችን ራሱ እያንዳንዱ ይታወቃል ማለት ነው። ሁለተኛ ፖይንት የሚለውን እስቲ ለማየት ያክል ምናልባት ዘርዘር አድርገን ስንሄድ ብዙ ነገራቶች እንትንላለን። ፖይንት የምትለውን አሁን ያከበብኩባትን ስንመለከት ደግሞ ሰፋ ያለ ሀሳብ ነው ይሄ ገንዘብ ቀጥታ ከገንዘብ ጋር ይገናኛል ይሄ ከገንዘብ ጋር ይሄንን ወደ ዶላር የምንቀይርበት ሂደት ነው ማለት ራፍ ላይ ሮጥ ብዬ ያሳያችኋለሁኝ ተከታተሉ አሁን ፖይንት የሚለውን እነካለ ማለት ነው ፖይንት የሚለውን ስነካ እንደዚህ ይከፍትልኛል ከዛ ይሄ የምታዩት ገጽ ይመጣል ማለት ነው ይሄ ማለት ኦልሬዲ ይሄ ማለት አሁን የማሳያችሁ እዚህ ጋ ያሰመርኩባት በቀይ ያሰመርኩባት ቦታ ዊዝድሮ ነው የሚለው ዊዝድሮው ናው ይለናል። እሱን አንድ ጊዜ ስነካው ወደሚቀጥለው ቦታ ይወስደኛል ማለት ነው። ያ ማለት እዚ ጋ እንትን እንዲመርጥ ይፈቅድልኛል። እዚ ጋ ያው እንደምትመለከቱት ይሄ ሜተዶች ናቸው እነዚህ እዚህ ውስጥ ያሉት አሰፋሁት እንጂ ሜተድ ናቸው። በተለይ እዚ ጋ ላመልክትላችሁ እነዚህ ሁለቱ ቀስቶች ሜተድ ይላል። እዚ ጋ ያው ሜተድ የሚለዋለ በነገራችን ላይ ይህን ልብ ብላችሁ ሁለቱ ቀስቶች ያመለከትኩበት። ስለዚህ ሰማያዊው ፓርት ደግሞ ሰማያዊ ፓርት የዶላራችን መጠን ነው። ዝጋ እያችሁት ይሄ 0.68 ይላል፣ አሁን እያስተማርኩ ባለሁበት ሰዓት ማለት ነው። ስለዚህ ምንድነው የምናደርገው ሜተዶቹን እንከፍታቸዋለን። እንደው ቀለል አድርጌ ለማሳየት ያህል ሜተድ ወይም ደግሞ የማውጫ ዘዴዎች እነዚህ የምታያቸው ባይንድ ባይንድ የሚሉት ለምሳሌ እዚጋ ኢቤ አለ እዚጋ ደ ባይናንስ አለ፣ ከዛ ፒዮነር አለ፣ ቴሌብር፣ ኮመርሻል ባንክ ኢትዮጵያ፣ እንደገና አዋሽ ባንክ አለ። እላይ ደግሞ እዚህ አዋሽ ማን ነው አቢሲኒያ ባንክና ባይናንሱን እንት ብያዋለሁ። ባይንድ ስላደረኩት ባይንድ የሚለው ሰማያዊ ይጠፋል ማለት ነው። ከዛ ባይንድ ስታረጉት ቀጥታ ብራችሁን ወደ ማውጣት ትሄዳላችሁ። ይሄ ራፍሊ ለእናንተ ለማሳየት ያክል ሴቲንጎቹ እንዴት ነው የምናየው የሚለውን ከዛ ደግሞ ሪዋርድ የሚለውን ቦታ ልውሰዳችሁ። ሪዋርድ ዝጋለች። ሪዋርድ እቺ የትኛውም ከፕላትፎርሙ አንዳንድ ስራዎችን ሰርተን በስጦታ መልክ ወይም ደግሞ ማለት የሰራነው ስራ ስጦታ የሚሰጠን እዚች ሪዋርድ ውስጥ ነው የምናገኘው። በተለይ ሴቶች በመጀመሪያዎች ሶስት ቀን 110ሺህ ፖይንት ያገኛሉ የምንልበት ቦታ ይሄ ሪዋርድ የሚለው ቦታ ነው ማለት ነው። ስንከፍተው በርካታ ነገሮች እናገኘ ንክፈት እናነው። ስለዚህ አሁን ሪዋርድ የሚለውን ከፈትኩት ማለት ነው። ስለዚህ በውስጡ በርካታ ህግና ደንቦች አሉ። በነገራችን ላይ እኔ ከላይ ነው እያሳየው። ላይቭ ታስክ ሌቭል ሌቭል ዲቴይልስ ክሊክ ሄር ፎር ዲቴይልስ ይለናል። በነገራችን ላይ ስለዚህ እሱን ስንነካ በርከት ያሉ ዝርዝር ነገሮችን እናገኛለን። ይሄ እያንዳንዱ ማየት ትችላላችሁ፣ ግን ራፍሊ ነው የምታዩት። ራፍሊ ስቲል ኒዳለ ዴይሊ ላይ ዱሬሽን ኤክስክሉሲቭ ኢቨንት ታስክ ፒኬ ሚሽን ኢንቫይቴሽን ቪይፒ ዴይሊ ሪዋር፣ እነዚህ በርከት ያሉ ነገራቶች ይኖራሉ። ከዛ እዚጋ ህጉን ለማንበብ ነክታችሁ ማንበብ ትችላለህ። ሪዋርድ ሩልስ ይላል አያ ሪሳይክል ኢዝ 24 ሃውርስ ሪፍሬሽንግ ት ዩቲሲ ታይም ዞን 00 ኤቭሪ ዴይ ይላል። ይሄ ሰዓት የሚቀየርበትን ቦታ ነው። እዚጋ ፓርቲ አለ፣ ኢንቫይቴሽን አለ፣ ዴይሊ አለ። እነዚህ ሁሉ ዲቴይል የሆነ ኤክስፕሬሽን አላቸው፣ ደግሞ ገለጻ አላቸው። ከዛ ራንክ አለ። ለምሳሌ እዚህ እንዲሁ ራፍል ላሳያችሁ ራንክ አለ ዝህ እንደገና ዘፋን አይስላንድ አለ፣ ስቶር አለ፣ ኢንቫይቴሽን ወሳኝ ወሳኞችን አከብላችኋለሁ። አውተንቲኬሽን እነዚህ አራቷን ያው መታወቅ ያለባቸውን ነው። በነገራችን ላይ ለይቼ ላሳያችሁ እንደው በደንብ ማወቅ ያለብንን የፌስ አውተንቲኬሽን የፊታ ሻር ለመስጠት እዚህ ጋር ደግሞ ኢንቫይቴሽን፣ እነዚህ ሁለቷ ወሳኝና ወሳኝ መታወቅ ያለባቸው ናቸው። ከነዚህ ደግሞ ባሻገር ሌሎች ሴቲንጎች ወደታይ ዝቅ አድርጌ ላሳያችሁ ዝቅ አድርጌ ላሳያችሁ። ከታች ያሉት ደግሞ ይሄ ምናልባትም የኤጀንት አካውንት ስለሆነ እዚ ጋ ኤጀንት ይላል። ማይ ኤጀንሲ የሚለው የለም። እዚህ ላይ ማይ ኤጀንሲ የሚለው ወይ በሌላ ቀይር ያሳያችኋለሁ። ኤጀንት የሚለው ስንከፍት ሌሎች ዝርዝር ሀሳቦችን ይታገኛላችሁ ማለት ነው። ዝጋ፣ ደግሞ ሄልፕ ሴንተር አለ። አንዳንድ ስህተቶች ሲፈጠሩ ዝጋ ገብተን ከሲስተሙ ጋር ተጻጽፈን የምንፈልገውን አገልግሎት ማግኘት እንድንችል ሄልፕ ሴንተር ትባላለች። እና እነዚህን ሴቲንጎች በቃ ገለጥ ገለጥ አድርጎ ማየት በጣም ቀላል ነው። በነገራችን ላይ እዚ ጋ ደግሞ ምን አለ መሰላችሁ ኮይን ትሬዲንግ። ለምሳሌ ኤጀንት ከሆናችሁ ኤጀንት የሆነ ሰው ኮይን ትሬዲንግ የሚባል ኮይን ትሬዲንግ የሚባል አገልግሎት መስጫ አለች ማለት ነው። ያ ማለት ኮይን የምንሸጥበት የምናስቀምጥበት፣ ወይም ደግሞ እንደ ሪዘርቭ። አሁን ለምሳሌ ልክፈተውና ላሳያችሁ እንደዚህ ስንከፍተው ይሄ ቦታ አለ ማለት ነው። ይሄ ቦታ ማለት በርከት ያሉ ስራዎች ይከናወኑበታል። ስለዚህ ይሄ ኮይን ትሬዲንግ ለኤጀንቶች የሚከፈት ቦታ ነው ማለት ነው። ስለዚህ ውስጡን እያንዳንዱን ብታዩት በአንድ ቀን ትጨርሱታላችሁ። በዚህ መልኩ ከታች ደግሞ ከግርጌ ቅድም ላይ አምስቱ አይከኖች ብለን ያየናቸው በግራ በኩል ለምሳሌ ላይቭ ብለን ስነካ እንደዚህ ላይቭ ላይ ያሉ ሰዎችን እናገኛለን ማለት እንደዚህ፣ አሁን ላይፍ ላይ እየሰሩ ያሉ ፖፖ ላይ ገንዘብ እየሰሩ ያሉ ሰዎችን እናገኛለን ማለት ነው። ለምሳሌ ከላይ ፎሎ ኤክስፕሎር ኒው ምናምን ይላል። እንደዚህ ስናደርገው ፎሎ ያደረግናቸው ሰዎች እናገኛለን ማለት እንደዚህ፣ በዚህ መልኩ ይመጡልናል ማለት ነው። ኤክስፕሎር አጠቃላይ ት ኒው ካልን ደግሞ ሌሎች ሀገሮችን እራሱ ድብልቅ ያመጣልናል ማለት ነው። እና በሪጅን በሪጅን ነው የሚከፋፍልልን። ስለዚህ በዛ መልኩ እናገኛለን። ቀጥሎ የኩባያ ምልክቷን ስንነካ ይሄ የምትመለከቱት ፓርቲ ላይ ያለ ሰዎች ፓርቲ ላይ ነው በአጠቃላይ የምታዩት። ከላይ እስከ ታይ ድረስ ፓርቲ ላይ ያለ ሰዎችን ያሳያል ማለት ነው። ቀጥሎ የቪዲዮ አፕሎድ ማድረጊያ ናት። እቺ የሰዓት ምልክቷ ቪዲዮ አፕሎድ የምናደርግበት ቦታ ነው። ምናልባትም አሁን ትኩረት ስለማይሰጥ ይሄ ብር ብቻ የምንሰራበት ሜዳ ስለሆነ ወደፊት ምናልባት ቪዲዮ እየተሰራበት ወደ ገንዘብ የሚቀየርበት እንትን አጋጣሚ ይኖራል ብዬ አስባለሁ። ቀጣይ ደግሞ አንድ ቁጥር ያለባት ቦታ የምናያት ደግሞ ምንድናት? ኖቲፊኬሽን ናት። ኖቲፊኬሽን ዝጋ። የውላችሁ ፐርሰናል ቻት የምናደረግበት የተለያየ ሀሳብ የምንለዋወጥ እዚ ጋ መዘገብ ስንማማር መረጃ ስንለዋወጥ ይሄ ፐርሰናል ቻት የምናደረግበት ቦታ ነው ማለት ነው። እዚ ዚ ብዙ መረጃዎች ይለዋወጣለሁ ከሲስተሙ የሚመጡ መረጃዎች ይኸው፣ አራይቫል ኖትስ ይለኛል። በቢጫ ለምሳሌ፣ በቢጫ አራይቫል ኖትስ የሚለኝ ይሄ አይታችሁ፣ በቢጫ የሚጻፉ በአብዛኛው ነገሮች ወይም ሲስተም ሜሴጅ ናቸው። ለምሳሌ ይኸውላችሁ እዚጋ ሲስተም ሜሴጅ አለን እናንተ ለአዳዲሶች ሶሪ እዚጋ ሲስተም ሜሴጅ ብሎ ኒ ሆስት ዜ ዶላላ ላ። ለምሳሌ እዚህ የተመዘገበ ሰው ነው እሱ ስከፍቱት አገር ሜሴጅ ታገኛላችሁ። ሪሲቭ የምታደርጉትም አንዳንድ ነገሮች እዚህ ይገቡላችኋል ማለት ነው። የመጨረሻዋ የአምፑሏ ምልክት እንዳልኳቸው ወደ ዋናው የእናንተ ፕሮፋይል ወዳለበት ቦታ ይወስዳችኋል ማለት ነው። ለዛሬ ይሄ ጠቅልል ያለ ሴቲንጎችን ለማየት ያክል ነው። እነዚህን አወቃችሁ ማለት በነገራችን ላይ ሌላም ምንም አያስቸግራችሁም፣ እመኑኝ። መጠየቅና ኮሜንት ላይ ደግሞ ሀሳባችሁን ማስቀመጥ ትችላላችሁ። ምናልባት ግልጽ ያልሆነ ነገር ካለ ለሰዎች ግልጽ ያላደረኩት ነገር እንደገና ሪቪው አደርገዋለሁ ወይም አስተካክዬ ሌላ ቪዲዮ መስራት እችላለሁ ማለት ነው። ስለዚህ ለዛሬ ይሄን ይመስላል። ዲቴሉ ደግሞ እያንዳንዱ ስለ ቪአይፒ ዲቴል የሆነ እንዲሁም ደግሞ ኮይን ኤክስቼንጅ ዲቴል የሆነ ነገሮችን ወይም ደግሞ ቪዲዮዎችን ባጭር ባጭሩ ለማስቀመጥ ሞክራለሁ። ቻናሉን ያው ሰብስክራይብ እያደረጋችሁ በርካታ ነገሮች ኤጀንቱ ናችሁ፣ ሆስቱ ናችሁ ስለሚያስፈልጋችሁ ለእናንተም ለልጆቻችሁም መማማሪያ ይሆናል ማለት ነው። ሰብስክራይብ እና ላይክ አድርጋችሁ እለፉ። የምትጎድስ ነገር የለም። ይህን ይመስላል ዛሬው። መልካም ጊዜ እመኛለሁ።